ኢትዮጵያ የምትፈልጋቸው አምስት የቻይና ድንቅ መሳሪያዎች። አዲሱ ክንድ ከወደ ምስራቅ እየመጣ ነው። የኢትዮጵያ ጦር አሁን ሙሉ ትኩረቱን የቻይና መሳሪያዎች ላይ አድርጓል። በዚህ ዘመን ደግሞ እንደ ቻይና በወታደራዊ ትጥቆች አብረቀረቀ አስደናቂ መሳሪያዎችን የገለጠ የለም። አሁን ዓለም ሁሉ ፊቱን የቻይና የጦር መሳሪያዎች ላይ ሲያሳረፍ ከሀገራቱ መካከል አንዷና ዋነኛዋ ሀገራችን ኢትዮጵያ ናት። ከዚህ ቀደም ኢትዮጵያ ከአደገኛ ሚሳይል እስካይ በገሬ ድሮኖች ከቻይና ገዝታ ውጤታማነታቸውን የመሰከረ ሲሆን አሁን ደግሞ አምስት ድንቅ የቻይና ትጥቆች ላይ አይኗ አርፈዋል። የትኞቹ መሳሪያዎች ናቸው? ሰሞንኛ ጥንቅቅ ያለ መረጃ አለው። ሰላም የተወደዳችሁ የሰሞንኛ ቤተሰቦች፣ ኢትዮጵያ ራስን በማስታጠቅና ጦር በማዘመን በኩል ከአፍሪካ ሀገራት መካከል ቀዳሚዋ ናት። ለዚህ ምስክር ደግሞ አደገኛ ድሮኖችን ገዝቶ ከመታጠቅ እስከ ማምረት፣ የጦር ጀቶችን ከማዘመን እስከ መግዛት፣ ሚሳይሎችን ከመግዛት እስከ መገንባት ደርሳለች። ነገር ግን ከተቀናቃኟ ግብፅ አንጻር የቻይና መሳሪያዎችን በመታጠቅ በኩል ወደ ኋላ ዘጊታለች። አሁን ግን ነገሩ እንደጋለ የተነሳ ሲሆን፣ ኢትዮጵያ ምርጥ አምስት የቻይና ትጥቆችን ለመታጠቅ እንቅስቃሴ ጀምራለች። እኛ ደግሞ በዛሬው ጥንቅራችን አምስቱን አደገኛ መሳሪያዎች በደረጃ የምናስቃኛችሁ ሲሆን የትጥቆቹን አሰራር ብቃትና ጥንካሬ እንዳስሳለን። አብራችሁን ቆዩ። እርምጃው እንደጦፈ ነው። 24 ሰዓት እና ማታ ግንባታ ላይ እንገኛለን። የወደፊቷን አዲስ አበባ በውቢቷ ለቡ መብራት መገንባት ላይ ተጠምደናል። እነሆ አንድ ሁለት እያለን ዛሬ ላይ የመጨረሻውን የለቡ መብራት ብሎክ ለሽያጭ አውጥተናል። እርሶስ በዚህ ውብ እና ቅንጡ በሆነ አፓርትመንቶቻችን ላይ ለኢንቨስትመንት ቢሉ ለመኖሪያ ምቹ በሆነው ሳይታችን ላይ በካሬ ከ78 ሺ ብር ጀምሮ 8% ቅድመ ክፍያ 60% የባንክ ብድር አማራጭና እስከ 30% የሚደርስ ልዩ ቅናሽ ይዘን መጥተናል ታዲያ የዚህ ውድ ለተጠቃሚ ለመሆን ፈጠን ብለው ከስር ባሉ ስድ ቁጥሮች ይደውሉልን። እናመሰግናለን። ዲኤምሲ ሪል ስቴት። አንደኛ አይበገሬው ዲኤፍ 100 ክሩዝ ሚሳኤል፣ ይሄ ድንቅ ሚሳኤል እስከ 3000 ኪሎ ሜትር ርቀት ውስጥ የሚገኝ ጠላት ኢላማን ወደ አመድነት የመቀየር አቅም አለው። ይሄ ማለት ደግሞ ኢትዮጵያ ከታጠቀችው ከካይሮ እስከ አስመራ የምትከበርበትን ክንድ ትጎናጽፋለች። ሚሳኤሉ ምድር ላይ እንዲሁም በኋላ የሚጓዙ የጦር መርከቦችን ማውደም የሚችል ሲሆን ሀገራችን በቅርብ ወደ ቀይ ባህር ከዘለቀች በእጅጉ ልትጠቀምበት የምትችለው ሚሳኤል ነው። ቻይና ከምታመርታቸው አደገኛ የጦር መሳሪያዎች ውስጥ ዴፍ 100 ክሩዝ ሚሳኤል በቀዳሚነት ከሚነሱት ውስጥ ይገኛል። ዴፍ 100 ክሩዝ ሚሳይል የምድር ለምድር ጥቃት ለመፈጸም የሚውል ሲሆን ለመጀመሪያ ጊዜ ይፋ የተደረገው በፈረንጆቹ 2019 ነበር። ይሄ የሚሳኤል ስርዓት በምድር ላይ የሚገኙ የጠላት ኢላማዎችን ለማጥቃት እንዲቻል ተደርጎ ዲዛይን የተደረገ ሲሆን በተጨማሪም ከምድር ስር ያሉ የጠላት ኢላማዎችን እንዲሁም በኋላ የሚጓዙ የጠላት የጦር መርከቦችን ማውደም የሚችል ነው። ዴይፍ 100 ክሩዝ ሚሳኤል በአሁኑ ወቅት የቻይና ጦር ታጥቆት የተጠቀመበት ያለ የጦር መሳሪያ ሲሆን፣ ኢትዮጵያ ይህንን ድንቅ መሳሪያ ለመግዛት የግድ ብዙ ሚሊዮን ዶላሮችን ማፍሰስ አይጠበቅባትም። ይልቁንስ ባላት ጥብቅ ግንኙነት በረጅም ጊዜ የብድር ስምምነት መታጠቅ ትችላለች። ይሄ አደገኛ ክሩዝ ሚሳኤል ታዲያ ከ2000 እስከ 3000 ኪሎ ሜትር ርቀት ውስጥ የሚገኝ የጠላት ኢላማን ወደ አመድነት የመቀየር አቅም ያለው ሲሆን ሚሳኤሉ ትራንስፖርተር ኢሬክተር ላውንቸር በተባለ ግዙፍ ተሽከርካሪ የሚጓጓዝ ብሎም ተሽከርካሪው በአንድ ጊዜ ሁለት ዴፍ 100 ሚሳኤሎች መሸከም የሚችል ነው። ኢትዮጵያ ከዚህ ቀደም ከሩሲያ ፓንሲር 1 የተሰኘ ተመሳሳይ አቅም ያለው ሩሲያ ሰራሽ የሚሳኤል ሲስተምን መታጠቋ የሚታወስ ነው። ሁለተኛ፣ ቲቢ 001 የውጊያ ድሮን ኢትዮጵያ ከቻይና ድሮኖች ጋር ከተዋወቀች ከራርማለች። ይሄ ባለሁለት ጭራውና ሚሳኤሎችን በመታጠቅ ጠላትን የማጥቃት አቅም ያለው ስኮርፒዮን ድሮን አዲሱ የኢትዮጵያ የትኩረት ማዕከል ሆኗል። በአንድ ጊዜ እስከ 8000 ኪሎ ሜትር ርቀት የሚጓዝ ሲሆን ለ35 ሰዓታት አየር ላይ ይቆያል። ይሄ የውጊያ ድሮን ታዲያ ቻይና አሉኝ ከምትላቸው የጦር መሳሪያዎች ውስጥ አንዱ ነው። ስኮርፒዮን የውጊያ ድሮኑ ከባድ ቦምብ ጣይና ሚሳይል አስወንጨፊ ሞዴል ጦር መሳሪያ ሲሆን ባለ ሶስት ሞተሩ ቲቢ 001 የውጊያ ድሮን ለመጀመሪያ ጊዜ የተዋወቀው በፈረንጆቹ 2017 ቢሆንም የቻይና ጦር ከ21 ጀምሮ ታጥቆ ጥቅም ላይ ውሎታል። ቲቢ 001 የውጊያ ድሮን ባለመንት ያጭረው ስኮርፒዮን በሚል የሚታወቅ ሲሆን መቀመጫውን ሲቹዋን ባደረገው ቴንጎን የቴክኖሎጂ ኩባንያ የተሰራ ነው። ድሮኑ በአንድ ጊዜ በረራ ከ6000 እስከ 8000 ኪሎ ሜትር ድረስ የመብረር ብቃት ያለው ሲሆን ከፍተኛ የአየር ላይ ቆይታ ሰዓቱም እስከ 35 ሰዓታት ነው። አውሬው የሚል መጠሪያ የሰጠው የቻይና ቲቢ001 የውጊያ ድሮን ሚሳኤሎችንና ቦምቦችን በመታጠቅ ጠላትን የማጥቃት አቅም አለው። ድሮኑ ከሚታጠቃቸው ሚሳኤሎች ውስጥም 20 ኪሎ ግራም የሚመዝነው ኤአርቱ ከሰማይ ወደ ምድር የሚተኮስ ሚሳኤል አንዱ ሲሆን ሚሳኤሉ ቀለል ያሉ በምድር ላይ ያሉ የጠላት ተሽከርካሪዎችንና የግል መገልገያዎችን ለማጥቃት የሚውል ነው። 80 ኪሎግራም የሚመዝነው የሚመዝ ነው ኤአር4 ከሰማይ ወደ ምድር የሚተኮስ ሚሳኤል ሌላኛው ድሮኑ የሚታጠቀ የጦር መሳሪያ ሲሆን ከበድ ያሉ ወታደራዊ ኢላማዎችን ለማጥቃት የሚውል ነው። ኤአር4 ሚሳኤል በ20 ኪሎ ሜትር ርቀት ክልል ውስጥ ያለን ኢላማ መምታት የሚችል ሲሆን ከ7000 ሜትር ከፍታ ላይም መተኮስ የሚችል ነው። ሶስተኛ ዲኬ አንድ ጸረ ድሮን ሲስተም ይሄ ኢትዮጵያ የምትፈልገውና ቻይና አዲስ የሰራቸው የጠላትን ድሮን የሚወድም ቴክኖሎጂ በጣም ጥቃቅን ሚሳኤሎችንና ራዳሮችን በውስጡ የያዘ ነው። ይሄ ድንቅ የቻይና ቴክኖሎጂ በሰከንድ እስከ 18 ኪሎ ሜትር ርቀት ውስጥ የሚገኝ ሀያ ኢላማዎችን መለየት ይችላል። ዲኬ አንድ የጸረ ድሮን ስርዓት በጣም በአነስተኛና ጥቃቅን ሚሳይሎች የረቀቁ ሴንሰሮችና ራዳርን በማካተት የተሰራ ነው። በቻይና ኤሮስፔስ ሳይንስና ኢንዱስትሪ ኮርፖሬሽን የተሰራው አዲሱ ቴክኖሎጂ በአንድ ሰከንድ ውስጥ ከ500 ሜትር እስከ 18 ኪሎ ሜትር ርቀት ውስጥ የሚገኙ ሀያ የጠላት ላማዎችን መለየትና ማውደም የሚችል ነው። ከድሮኖች በተጨማሪ ዲኬ አንድ አዲሱ የቻይና ቴክኖሎጂ መሬት ላይ የሚጓዙ ተሽከርካሪ ላማዎችን ማወቅ ይችላል። በዚህም ዚድኬ ከ20 የተሰኘ በጣም ጥቃቅን የጸረ ድሮን ሚሳይሎችን የሚተኩስ ሲሆን ሚሳይሉ እስከ 20 ኪሎ ሜትር ርቀት ውስጥ የጠላትን ድሮን በአየር ላይ መቶ መጣል የሚችል ነው። አራተኛ፣ ዘመናዊው ጄ10 የጦር ጀት ኢትዮጵያ በዋጋ ደረጃ ከሩሲያዎቹ ሱ30 የጦር ጀቶች የሚቀራረብ በብቃት ግን የላቀ ተዋጊ ጀት የምታገኘው ይህንን ብቻ ነው። ይሄ አደገኛ የጦር ጀት ቻይና ድንቅ ብቃቷን ብሎም የቴክኖሎጂ የበላይነቷን ያሳየችበት ነፀብራቋ ነው ቢባል ማጋነን አይሆንም። የተመረተው በእውቁ የቻይና መሳሪያ አምራች ቼንግዱ ኤርክራፍት ኮርፖሬሽን ሲሆን ለመጀመሪያ ጊዜ ወደ አገልግሎት የገባው በ2004 ጄ10 ቪጎሪዮስ ድራገን በተሰኘ ልዩ ምርት ነበር። በጊዜው ይህ የጦር ጀት ወደ በረራና የውጊያ ቀጠና የተቀላቀለው የምዕራቡ ዓለም የታጠቃቸውን መሳሪያዎች ለመገዳደር ሲሆን በተለይም ከአሜሪካ ኤፍ 16 እና ከስዊድኑ ሳብ ግሪፐን ጋር በሰፊው ይመሳሰላል። ቁመቱ 169 ሜትር፣ የክንፍ ስፋቱ 975 ሜትር እና ከመሬት ያለው ከፍታ 478 ሜትር ነው። በጠቅላላ የጦር ጀቱ ክብደት 9750 ኪሎ ግራም ሲሆን ከፍተኛ ሚሳይሎችና መሳሪያዎችን ሲታጠቅ ደግሞ እስከ 19277 ኪሎ ግራም ይመዝናል። ፍጥነቱ ማክ 1.8 ወይም በሰዓት 2200 ኪሎ ሜትር ገደማ ሲሆን በአንድ የነዳጅ ሙሌት እስከ 3200 ኪሎ ሜትር ድረስ ይሸፍናል። ወደ ላይ እስከ 18000 ሜትር ድረስ ከፍ ብሎ ማጥቃት የሚችል ሲሆን በሰከንድ 300 ሜትር ድረስ ወደ ላይ በፍጥነት ከፍ ማለት ይችላል። ደብሊኤስ 10 ቤት እጅግ አደገኛ ሞተር የተገጠመለት ሲሆን የጦር ጀቱ አንድ ሞተር ብቻ ነው ያለው። ነገር ግን ሞተሩ ብቻውን 13500 ግፊት አለው። በጠቅላላ 11 የመሳሪያ መታጠቂያ ወሳኝ ቦታዎች ያሉት ሲሆን እንደ ፒኤል 10 ያሉ የአጭር ርቀት ሚሳይሎች እንደ ፒኤል 12 ያሉና ፒኤል 15 ያሉ የመካከለኛ ርቀት ሚሳይሎች፣ ጥንቅቅ ያለ ጥቃትን የሚፈጽሙ ቦምቦችና አደገኛ ባለ 23ና 30 ሚሊሜትር መድፎችንም ይታጠቃል። እጅግ ዘመናዊ የሆነ የሚደንቅ ክፍት ዲዛይን ያለው G10 ሲታዲያ ለአየር ላይ የአንድ ለአንድ ውጊያ እጅግ የሚጠቅም በብዙ ውጊያዎች ቢሰለፍ ማሸነፍ እንዲችል አድርጎታል። ከዚህ በተጨማሪ ደግሞ የጦር ጀቱ ከአየር ወደ አየር እየተወነጨፈ ያጠቃል፣ የምድር ላይ ታርጌቶችን ያውድማል፣ ጸረ ሚሳኤል ሲስተሞችን ያደባያል። የጦር ጀቱ ከሚታጠቃቸው መሳሪያዎች መካከል እጅግ አደገኛ ቦምቦች፣ ጸረ መርከብ ሚሳኤሎች ሮኬቶች እና አደገኛ ፒል 15 ሚሳይሎች ይጠቀሳሉ። ጄ 10 ሲ ታዲያ ተሻሽሎ ብቅ ያለው በ2015 ሲሆን የረቀቀ ከኤልጂ የተሰኘ የራዳር ሲስተም ተካቶለት ነበር። ራዳሩ ታዲያ ከ120 እስከ 200 ኪሎ ሜትር ድረስ ማሰስና ጠላትን መለየት የሚችል ሲሆን፣ የጦር ጀቱ በአንዴ የተለያዩ ታርጌቶች እንዲለይና እንዲያጠቃ ያደርገዋል። በተጨማሪ ታዲያ የጦር ጀቱ የረቀቀ የግንኙነት መሳሪያ እንዲኖረው ታስቦ የዳታ ሊንክ ሲስተም የተሰራለት ሚሳይል ሲመጣ የሚያሳውቀው ማንቂያ የተገጠመለት ነው። የጦር ጀቱ የፓይለቶቹ ኮክፒት የሚደንቅ እይታ ያለውና በሰፊው ማሳየት የሚችል ሲሆን ይህ ደግሞ ከአሜሪካ የጦር ጀቶች የተለየ አደርገዋል። የቀደሙት የጦር ጀት አይነቶች የሩሲያን ኤል 31 ኤፍ ሞተሮች ይጠቀሙ የነበረ ሲሆን በቅርብ ጊዜ ወዲህ ግን ቻይና የራሷን ሞተሮች መጠቀም ቀጥላለች። ኢትዮጵያ ምናልባትም ከሩሲያ የጦር ጀቶች ወደ ቻይና ፊቷን ማዞር የፈለገችው በዚህ ብቃቱ ነው። አምስተኛ ዲኤፍ ዜድኤፍ አደገኛ የፐርሶኒክ ሚሳኤል ምናልባትም ኢትዮጵያ በቅርቡ የምትታጠቀው ሃይፐርሶኒክ ሚሳኤል ይሄ ዲኤፍ ዜድኤፍ ከድምጽ የሚፈጥነው አደገኛ ሚሳኤል ነው። ሌላኛው አጠራሩ ደብልዩ 14 ይባላል። ይህ ሚሳኤል ታዲያ የቻይናን የሃይፐርሶኒክ ሚሳኤሎች ምርት ብቃት ጥግ ድረስ ማሳየት የሚችል ሲሆን ፍጥነቱ ከማክ 5 እስከ ማክ 10 ይደርሳል። ይሄ ማለት ከድምጽ 10 እጥፍ የሆነ ፍጥነት አለው ማለት ነው። ይህ ሚሳኤል ባልተገመተ ፍጥነቱና ብቃቱ የአሜሪካዎቹን ታድና ሴም ሶስት ጸረ ሚሳኤሎችን ሰንጥቆ ጥቃት የማድረስ ብቃት አለው። ከ2019 ጀምሮ አገልግሎት ላይ ያለ ቢሆንም እየተሻሻለና እየዘመነ አሁን ደግሞ የኒውክሌር አራር ተሸካሚ ሆኑ ብቅ ብለዋል። ቻይና በጠቅላላ በዚህ አመት ይህንን ሚሳይል ጨምሮ ሌሎች ወሳኝ መሳሪያዎችን የገለጠች ሲሆን የማትቻል መሆኗንና ወደ ዓለም ገበያ እንደምትለቃቸው የገለጸች ሲሆን፣ የአሜሪካው ፔንታጎን በበኩሉ የሚሳይል በቀጠናው ሰላም እንዳይፈጠር ብሎም ቻይና ኃይልን ለብቻ እንድትቆጣጠር ያደርጋታል ብለዋል። የተወደዳችሁ የሰሞንኛ ቤተሰቦች፣ ያም ሆነ ይህ ኢትዮጵያ በቅርቡ የቻይናን ድንቅ መሳሪያዎች በእጇ ማስገባቷ የማይቀር ነው። መቼ የሚለውን አብረን የምናይ ሲሆን ስለ መሳሪያዎቹ ያስቃኘንባችሁን ጥንቅር ግን በዚሁ እናብቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰቡ ኑ። ሰናይ ጊዜ